ይህ ይሄ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው የነገሩን የነበረ ተአምራቱስ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምዳማውያንም እጅ አሳልፎ ሰጥቶናል አለው። መሳፍንት ምዕራፍ 6 ቁጥር 13። ለምን ደረሰብን? የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ይህንን ህያው የእግዚአብሔርን ቃል ለማዳመጥ ይህንን መልእክት የከፈታችሁ ሁሉ በያላችሁበት እግዚአብሔር ጸጋ ይብዛላችሁ እያልኩኝ ዛሬም የእግዚአብሔርን ቃል ለምን ደረሰብን በሚል ርዕስ እንመለከታለን። አጭር ጸሎት ለቃሉ እናደርግ። ለጥያቄዎች ሁሉ መልስ ያለህ ሕያውና ቅዱስ ለዘላለም የምትኖር ሁሉን ታደርግ ዘንድ ቻየሆንክ ሀሳብህም ደግሞ በፍጹም የማይከለከል አባታችን ሆይ እናመሰግናለን ቃልህን ከፍተናል። ልባችን ለቃልህ የተከፈተ እንዲሆን ልትነግረን የወደድከውን እንድትናገረን አስተዋይ አእምሮ፣ የሚሰማ ጆሮ፣ የሚያስተውል ልብ እንድትሰጠን በኢየሱስ ስም እንጸልያለን። ክብር በሰማይ ክብር በምድር ለአንተ ይሁን። እኛ የደበዘዝን አንተ ድመቅ። ያለ መከልከል ተናገረን። በጌታ በኢየሱስ ስም አሜን። እንግዲህ ዛሬ በዋናነት በመሳፍንት ምዕራፍ 6 ቁጥር 13 ላይ ጌዲዮን የጠየቀውን ጥያቄ በመጠየቅ እግዚአብሔርን ቃል እንመለከታለን። በዘመናችን በመጽሐፍ ቅዱሳችን ያነበብናቸው እለት ዕለት በምንኖሩበት የህይወት ልምምዳችን ለምን የምንላቸው ጥያቄዎች ይኖራሉ ብዬ አስባለሁ። እኔ ብዙ ለምኖች አሉ። ለምን ጌታ ወይ እግዚአብሔር ከእኛ ጋር ከሆነ ለምንድን ነው ይሄ ነገር ሁሉ የደረሰብን ብሎ ጌዲዮን እንደጠየቀ፣ በዘመን መካከል ብዙዎች እንዲህ ብለው ይጠይቃሉ። እግዚአብሔር ከሱ ጋር ከሆነ ዮሴፍ እንዴት ወደ ግዞት ቤት ይገባል? እንዴት እግዚአብሔር አይከለክልም? መጽሐፍ ቅዱሳችን እግዚአብሔርም ከዮሴፍ ጋር ነበረ ተብሎ ተጽፎልናል። ታዲያ እግዚአብሔር ከሱ ጋር የሆነ ሰው ወደ ግዞት ቤት ይገባል፣ ለባርነት ይሸጣል፣ በወንድሞቹ ተገደለ ተብሎ ለቤተሰቦቹ ተነግሮ፣ በልዩ ልዩ መከራ ውስጥ ያልፋል ለምን? ጻድቅ የተባለ እግዚአብሔርን የሚፈራ የተባለ በመስዋዕቱ የታወቀ እጅግ ንጹህ ተብሎ እግዚአብሔር የመሰከረለት እዮ ለምን ለምንድነው እንደዛ ያለ ፈተና ውስጥ ያለፈው? ለምን ፈቀደ እግዚአብሔር? ከመወለዱ ጀምሮ ገና ከማጸንሳለት ትንቢት የተነገረለት ታላቁን ጌታ የክርስቶስ ኢየሱስን መንገድ እንዲጠርግ ተስፋ የተገባለት ዮሐንስ ለምን በሰይፍ ሞተ? ለምን እግዚአብሔር ፈቀደ? ለምን ለምን ሲድራቅ ሚሳቅ አብድናጎ ተጣሉ ወደ እሳት? ለምን ዳንኤል ወደ አንበሳዎች? ለምን እግዚአብሔር ለምን በስሙ የተጠሩ ሰዎች በልዩ ልዩ መከራ ውስጥ እንዲያልፉ እግዚአብሔር ይፈቅዳል? እንግዲህ የጠየቀው ጥያቄ ይህን ነበረ። አንተ ብርቱ ጀግና፣ ኃያል እግዚአብሔር ከአንተ ጋር ነው ያለው ጊዜ ረ እንደ እግዚአብሔር ከሱ ጋር ያለ ሰው እንዲህ እንዲህ ባለ መከራ ውስጥ ያልፋልን? ዛሬ ስንቶች እንደሆን በልባችን እንዲህ ብለን የምንጠይቅ። እንደውም ዕብራውያን ምዕራፍ 11 ቁጥር 35 ላይ ሲናገር፣ ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚያም በላይ በእስራትና በወኅኒ ተፈተኑ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። እነማ በጽድቅ ሊኖሩ የወደዱ እግዚአብሔርን የተከተሉ እግዚአብሔርን የወደዱ የወንጌሉ ተሸካሚ የሆኑ እንዲህ ባለ መከራ ውስጥ አለፉ። ለምን ጌታ ሆይ በወደደን በእርሱ ከአሸናፊዎች እንበልጣለን ተብሎ የተጻፈልን እኛ እንደዚህ አሸናፊ የሚመስሉ ነገሮች በሕይወታችን ሲመጡ እግዚአብሔር ስለምን ይፈቅዳል? መጽሐፍ ቅዱሳችን በሮሜ ምዕራፍ 8 28 ላይ ሲናገር ሳለ እግዚአብሔርንም ለሚወዱት ይላል። ከላይ በልዩ ልዩ መከራ ውስጥ ያለፉት በእውነትም እግዚአብሔር ስለሚወዱት እንጂ ማንም እንዳላስገድዳቸው እናውቃል። እንደ ሐሳቡ ደግሞ ለተጠሩት አንዳንድ ነገር ለበጎ እንዲደረግ እናውቃለን። እንደዛ አይደለም፣ አይደለም። የሚለው ነገር ሁሉ ለበጎ እንዲደረግ እናውቃለን። ጌታ ሆይ ይሄ ነገር ሁሉ ለበጎ የሚደረግ ነው። እግዚአብሔር ቃል እንግዲህ በዚህ ስፍራ ሲናገር ሳለ እግዚአብሔርን ለሚወዱት ይላል። ወገኖች፣ እግዚአብሔርን እንወደዋለን። መጽሐፍ ቅዱሳችን ፍቅርም እንደዚህ ነው እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። አዎ፣ ምንም እንኳን እኛ እሱ እንደወደደን ባይሆንም አንደኛ ዮሐንስ ምዕራፍ 4 ቁጥር 19 እንደሚለው እርሱ አስቀድሞ ወዶናልና እኛ እንወድደዋለን ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። አዎ፣ እንወደዋለን። የመጀመሪያውን መስፈርት እናሟላለን። አሁን በልዩ ልዩ ፈተና ውስጥ ብናልፍም እግዚአብሔርን ለምንወድ ለኛ ሮሜ የመጀመሪያው ነገር እግዚአብሔርን ለሚወዱ ደግሞም እንደ ሐሳቡ ለተጠሩ ይላል። ማን የጠራን? እሱ ኮር የጠራን። እንደ ሐሳቡ ለመጠራታችን ያደረግነው አንድ ነገር የለም ያዳነን ይላል። በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ሁለተኛው መስፈርት እንደ ሐሳቡ ለተጠሩ ነው። ስለዚህ መጠራታችን ራሱን የጠራን በቅዱስ አጠራሩ እግዚአብሔር ነው። ሁለተኛውንም እናሟላለን። በሰው ገመድ በፍቅር እስራት ሳብኳቸው ለእነርሱም ቀንበርን ከጫንካቸው ላይ እንደሚያነሳ ሆንኩኝ ይላል ሆሴ 11 4 ላይ ሲናገር በፍቅር እስራት ሳብኳቸው ጠራዋቸው እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ በዘላለም ፍቅር ወድጄሻለሁ ስለዚህ በቸርነቴ ሳብኩሽ ይላል ኤርሚያስ 31 3 ስለዚህ ወገኖቼ እግዚአብሔርን ስለመወደዳችን እና እንደ ሀሳቡ ስለምጠራታችን ምንም ጥያቄ የለውም። እግዚአብሔር ራሱ የጠራን የወደደን፣ ስለወደደን ደግሞ እኛም እንወደዋለን። ሮሜ ምዕራፍ ስምንት ቀጠል ሊያደርግና ነገሩ ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገር ሁሉ በጎ እንደሆነ እናውቃለን አይልም። አይደለም አዎ፣ በጎ ያልሆነ ነገር ውስጥ እንኳን ቢያልፉ ለበጎ እንዲደረግ እናውቃለን። ቅድም የዮሴፍን ታሪክ መግቢያ ላይ አንስቼው ነበረ። እግዚአብሔር ከእሱ ጋር አለ ተብሎ የተጻፈለት ዮሴፍ ለምን ወደ እስር ቤት ወረደ የሚል ጥያቄ አንስቼ ነበር። መጽሐፍ ቅዱሳችን ለዚህ ጥያቄ በዘፍጥረት ምዕራፍ 50 ቁጥር 20 ላይ ሲመልስልን፣ እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነ ብዙ ሕዝብ እንዲያድን ለማድረግ ለመልካም አሰበው። እግዚአብሔር ይሁን ለካ እግዚአብሔር በእስር ቤት ውስጥ በግዞት ቤት ውስጥ ለመልካም የሚቀይረው ነገር ነበረው። ለካ የሚሰብከው ስብከት ነበረው። ለካ የሚታደገው ሕዝብ ነበረው። አንዳንድ ጊዜ በሕይወታችን እግዚአብሔር እየሰራ ሳይመስለን ሲቀር፣ እግዚአብሔር ግን ከመስራት አቁሞ አያውቅም። ነገር ሁሉ ለበጎ ነው የሚደረገው ንስር ልጇ እንድትጠነክር ከሰማይ ከዓለት ላይ ወደ ታች ስትወረውራት ያየ ሰው እቺ ንስር እንዴት ያለች ክፉ ናት ነው አይደለም ሚላት። ግን ንስር ታውቃለች ለምን ልጇን እያዘጋጀቻት እንደሆነ። ማዕበል በመጣ ጊዜ፣ ወጀብ በመጣ ጊዜ፣ ስቶርም በመጣ ጊዜ እንዴት ሰንጥቃ ከደመና በላይ መውጣት እንደምትችል ታሰለጥናታለች። ነገር ግን ከሩቆኖ እቺ ንስር እንዴት ክፉ ብትሆን ነው ልጇን እንዲህ እምታንገላታት ብሎ የሚጠይቅ ሰው አይጠፋም። አንድ ታሪክ አስታውሳለሁ። አንድ አባጨጓሬ ወደ ቢራቢሮነት ቢሮነት ለመቀየር በምታደርገው ጥረት ውስጥ ከዛ ቅርፊት ውስጥ ለመውጣት ስትታገል ያየቻት አንድ ህፃለች በጣም ተጨነቀች። እየተቸገረች እንደሆነ ከዛ ልትወጣ እየተታገለች እንደሆነ ታያትና ስለታማ ነገር ይዛ መታ እንቁላሉን ቅድድ ቅድድ እያደረገች ለማውጣት ትሞክራለች። ከዚያም ቀስ ብላ ከዛ ውስጥ የነበረችው ቢራቢሮ ፍንጥቅ ብላ ለመውጣት ሞከረች። ከወጣች በኋላ ግን ልትበራ አልቻለችም። በጣም አዘነች። እግሮቿ አልጠነከሩም፣ እጆቿም አልጠነከሩም። ያቺ ልጅ ቢራቢሮዋ ከፍ ብላ በዛ የሚያምር ቀለማቶቿ በሰማይ ላይ ልትበራ ለማየት ብትወድም ነገር ግን ቢራቢሮዋ ከመሬት ግራቪቲ ከፍ ልትን እንኳን አልቻለችም። ወደ አባቷ ሄዳ በጣም በሐዘን አባዬ እኔ ልረዳት ፈልጌ ከዚህ አባ ጨጓሬ ውስጥ እቺን ቢራቢሮ ላወጣት ቅርፊቷን ቀደድኩላት ነገር ግን እንደምፈልገው ከፍ ብላ ልትበር አልቻለችም። ለምንድን ነው ብላ ጠየቀችው። አይ ልጄ፣ ልታወጫት አይገባም ነበረ። ከቅርፊት ውስጥ ለመውጣት በምታደርገው ጥረት ነው አባ ጨጓሬ ከመሆን አልፋ ቢራቢሮ በመሆን ክንዶቿን የምታጠነክረው የምትበረታው፣ የመብረርን ኃይል የምታገኘው ግን አንቺ ግን ስራ ወጣሻት፣ ያንን አቅሟን ገለሸዋል አላት። ወገኖች አንዳንድ ጊዜ ስትራግል እያደረገን ሲመስለን፣ ችግር ውስጥ እያለፍን ሲመስለን ለምንድን ነው እግዚአብሔር ልክ እንደዛች ልጅ ስለቱን ቅድድ አድርጎ ከእንደዚህ ከተያዝኩበት ነገር የማያወጣኝ። እግዚአብሔር መልካም ነው፣ ወገኖች፣ ለመከራ ጊዜ መሸሸጊያ ነው። በእርሱ የሚታመኑትን ደግሞ ያውቃል። ወገኖቼ እንድንጠነክርለት ሲፈልግ ወደሚፈልገው የህይወት ልክ እንድንወጣለት ሲፈልግ ጸጥ ይለናል፣ ዝም ይለናል። በዚህ በምስሉ ላይ እንደምትመለከቱት አንድ ሰው ጀልባው ተሰብራበት በአንዲት ደሴት ላይ ያለረዳት ይቀራል። እጅግ በጣም አዝኖ እርዳታን ቢጠይቅም የሚረዳው ሰው አቶ በቃ እዛው አካባቢ ያሉ አሳዎችን ከዛ ከባህሩ ላይ እያጠመደ ለህይወት የሚያስፈልገውን ነገር ማድረግ ይጀምራል። ኑሮ እየቀጠለ የሚረዳው ሲያጥም እዛው አካባቢ ካሉ እንጨቶች ሰብስቦ ቤት ትንሽዬ ጎጆ ይሰራና ኑሮውን ቀልሶ ብቻውን መኖር ይጀምራል። ከዕለታት አንድ ቀን ወደ አደን ሄዶ አድኖ ለመምጣት በሚሞክርበት ጊዜ ሲመለስ ያቺ በብቸኝነት እንጨት ለቃቅሞ የሰራት ትንሽዬ ጎጆ ቤት ስትቃጠልበት ያያል። በጣም አዝኖ እግዚአብሔርን ማማረር ይጀምራል። እንዴት ክፉ ያልጠየቅከውን የምትቀበል ምን ባደርግ ነው በሕይወቴ ይህንን ሁሉ ጥፋትና ቅጣት ያመጣህብኝ? ቀድሞ ምንም ሳላደርግ በዚህ ደሴት ውስጥ ብቻዬን ተጣልኩኝ። አሁን ደግሞ በስንት ለፍቼና ጥሬ ግሬ የሰራዋትን ጎጆ በእሳት አቃጠልክብኝ። ምን ሆነሃል? እያለ እግዚአብሔርን ያማረር ነበረ። ነገር ግን እዛው ተደፍቶ በሚያማረርበት ስፍራ ቀና ሲል ትልቅ መርከብ ወደ እሱ ሲመጣ ያያል። በጣም ይደነግጣል። ለረጅም ጊዜ ሲጠብቅ ነበረ፣ ነገር ግን እርዳታ አልመጣለትም ነበር። አጠገቡ ደርሰው ከዳኑት በኋላ የመርከቡን ካፒቴን ጠርቶ፣ ወንድሜ እኔ እኮ ለረጅም ዘመን እዚህ ተጥዬ የሚረዳኝ አጠቼ ነው ስኖር የነበረው እንዴት አገኘኸኝ? እንዴት እሳወከኝ? በማለት ጠየቀው። ካፒቴኑም እኛ ከሩቅ የሚጨስ ጭስ አየንና እዛ አካባቢ ሰው ቢኖር ነው ሰው እንደማይኖር እናውቃለን የተቸገረ ሰው ቢኖር ነው ብለን ልናድንህ መጣን በማለት ተናገረ። ይህ ሰው ምንም እንኳን ባያስተውሎም እግዚአብሔር ለበጎ ነገሩን እንዳደረገለት በማወቅ እግዚአብሔርን አመሰገነ። ወገኖቼ ዳዊት በመዝሙሩ 119 ቁጥር 71 ላይ ሲናገር ስርዓትን እማር ዘንድ ያስጨነከኝ ለመልካም ሆነልኝ አለ። ክብር ለእግዚአብሔር ይሁን። አዎ በልዩ ልዩ መከራ ውስጥ በልዩ ልዩ ጭንቀት ውስጥ ብናለፍ እንኳን ስርዓቱን እንድንማር፣ ስብዕናችን እንዲቀረጽ፣ ትዕግስትን እንድንለማመድ፣ እግዚአብሔርን መጠበቅን እንድናወቅ፣ የእግዚአብሔር ጥገኛ የጸጋው ጥገኛ እንድንሆን ወገኖቼ ያለፍንባቸው ጭንቀቶቻችን እየገፉ ጌታ ስር ከጣሉን እነዛ ጭንቀቶች በረከቶች እንጂ ችግሮች አይደሉም። ሐዘኖቻችን የመንፈስ ቅዱስን ማጽናናት ካለማመዱን እነዛማ በረከቶቻችን ናቸው። እዛ ነው መጽሐፍ ቅዱሳችን በሮሜ ምዕራፍ 8 ቁጥር 37 ላይ ሲናገር ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለግዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው፣ ያውም ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ክብር ለእግዚአብሔር ይሆን። ወገኖቼ ጳውሎስ እንደሚለው ቀጠል አድርጎ ከክርስቶስ ፍቅር ማን ይለየናል? መከራ፣ ወይንስ ጭንቀት፣ ወይንስ ስደት፣ ወይንስ ረሃብ፣ ወይንስ ራቁትነት፣ ወይንስ ፍርሃት፣ ወይንስ ሰይፍ ነውን? ስለአንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። አዎ፣ እንደዚህ ባለ ሁኔታ ውስጥ ግን ብናለፍ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሃሌሉያ! ሞት ቢሆን ሕይወትም ቢሆን መላእክት ቢሆኑ ግዛትም ቢሆን ያለው ቢሆን የሚመጣው ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ይህንን ቃል የምንሰማ ሁላችን በልዩ ልዩ ከፍታ በልዩ ልዩ ዝቅታ በልዩ ልዩ ችግርና ሀዘን ስቃይና ብቸኝነት ጥፋትና ሕመም በልጆች ችግር ውስጥ በገንዘብ ማጥፋት ውስጥ በልብ ስብራት ውስጥ የምናለፍ ብንሆን በወደደን በእርሱ ከአሸናፊዎች እንበልጣለን። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል፣ ቀኑን ሁሉ ይጋርደዋል፣ በትከሻው መካከል ያድራል እንደሚል እግዚአብሔር ቃል። አዎ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አባቶች ስለ ቃልህ እናመሰግናሃለን። አንተ አትዋሽም፣ ለልጆችህ ክፋትንም አታደርግም። የተደበቀ ክፋትና ሴራ የለህም። መላ ማንነት ፍቅር፣ መላ ማንነት መልካም። በምናልፍበት ልዩ ልዩ መከራና ችግር ውስጥ እንደ ሙሉ ደስታ በመቁጠር ከዛ ውስጥ ልትሰጠን ያለውን በረከት እንድናገኝ በዚያም ወደ አንተ ይበልጥ እንድንጠጋ አንተን እሳት ውስጥ ብናልፍም በእሳት ውስጥ የምታወጥ አምላክ መሆንን በአንበሳ ውስጥ ብንጣል ከአንበሳ መንጋጋ የምታድን ጌታ መሆንህን፣ በውሃ ውስጥ ብናልፍ የማያሰጥመን አባት ሆይ በነበልባል ውስጥ ብናልፍ እንዳያቃጥለን የምታደርግ አንተ መሆንህን እንድናውቅ በምናልፍበት ልዩ ልዩ መከራ ውስጥ የምስክርነት ምክንያት ስለምታደርግልን እናመሰግናለን። ክብር በሰማይ ክብር በምድር ለአንተ ይሁን። ስለ ቃለ ተመስገን በጌታ